ከመጀመሪያው ጀምሮ የበላችኝ ባለቤት ናት። እንዴት ያኔ ከመጀመሪያው መናገር ካለብኝ፣ ከመጀመሪያው ልናገር። ከመጀመሪያው ነው ግዴታ። እኔ ከመጀመሪያው ካልሰማው ነገሩ አይገባኝም። ከመጀመሪያው ሰምቼ አዳምቼ፣ አንተ ከተበደል ከጎንክ ቁማለ። እሺ ሀቡ፣ እኔ በመጀመሪያ ልጅቷ ጋራ የተዋወቅ ነው ሀገር ቤት ነው ገብተሻል እሷ ክርስቲያን ነበረች፣ እኔ ሙስሊም ነበር። ሃይማኖት አይጠራም እዚህ ቤት የተለያየ ሃይማኖት ነን ብቻ ማለት ነው የሚቻለው። ሃይማኖት አይጠራም እዚህ ቤት የተለያየ ሃይማኖት ተከታይ። ስለዚህ እሺ አሁን ወደ አንድ መተን በአንድ ጎጆ እየኖር ነበር፣ አገር ቤት ማለት ነው እና በአንድ ጎጆ እየኖር በሀገር ሰላም ምክንያት ሁለታችንም እሷ ከሀገር እያለን ነብሰጡር ነበረች፣ ከአገር ሳንወጣ ነብሰጡር ነበረች እና በሀገር ሰላም ጉዳይ እኔ ከሀገር ልወጣ ነበረ። በእግሬ ልመጣ ነበር ነው ወደ ሳውዲ ልሄድ ነው እንደዚህ እንደዚህ እኔ እናቴ ጋር ላስቀምጥ ይችላት አይ፣ አንተ የምትሄድ ከሆነ አንተ ጥለኝ የምትሄድ ከሆነ እኔ ራሴን ነው የማጠፋው። ያላንተ ማናለኝ? እኔ ቤተሰቦችን ሁሉ ርቄ አንተ ጋር እየኖርኩኝ ማንም ሊያስጠጋኝ አይችልም። ማንም ደግሞ እንዳንተ ሊሆንልኝ አይችልም። ስለዚህ አብሬ እሄዳለሁ ስለኝ አይ እኔ ነብሰ ጥር ስለሆንሽ አንችን መሄድ አልችልም። ደግሞ እኔ ስለ መንገዱም ስለምንም ነገር አላቅም የሚደርስብንን ነገር ስለማላቅ ሰፖርት የሚያደርገኝም ወንድሜ ስለሆነ አቅምም ላይኖረኝ ይችላል አልኳት። ገብቶሻል። ደግሞ በባህር ስንመጣ ያው ብዙ ገንዘብ ያስፈልጋል። በዛ ላይ ነብሰ ጥር ናት። በዛ ላይ ስለ መንገዱን የማውቀው ጉዳይ የለኝም። ሲወራ እንኳን ሰንብቻ አላቅም። በዛን ሰዓት እና እንደዛ ባልኩበት ሰዓት እኔም ጊዜ የለኝም ነበረ ቆም ብዬ የማስብበት ልጅቷም ራሴን አጠፋለሁ ብላ ስትገለገል ጎረቤቱ ምኖም ሲይዛት መምጣት ስላለብን አገር ቀይረን ካለንበት ቦታ ግድ ሀገር መቀየር ስላለብኝ አገር ቀይረን ላሳምናት ሞከርኩኝ። ኮምበልቻ ሁሉ መተን ገንዘብ ሰጥቼ ላሳምናት ሞከርኩ። ጨራሽ በቃ ከአንተ ተለይቼ እኔ የመቀመጥም አልፈልግም፣ የማይሆን ነገር ነው፣ የማይታሰብ ነገር ነው አለችኝ። ከዛም በኋላ ያ ነገር በቃ የሆነ ይሁን ብዬ ወንድሜን አሳምኜ ሰፖርት እንዲያደረገኝ ወንድሜ ከሆንክ እንግዲህ እና ሁሉ ነገር የተወደኛለህ ብዬ አስባለሁ። ስለዚህ እኛ ሁለት ነን፣ እንደዚህ እንደዚህ ጥይ መምጣት ስለማልችል ሰፖርት የምታደርገኝ ከሆነ እንመጣለን ብዬ ነገርኩት። አላስኔ ወንድሜን አደጋ ላይ መጣል አልፈልግም። እኔ እሱ እንደማይሆን አውቃለሁኝ። ኢትዮጵያ ተቀምጠ እንደዚህ እንደዚህ አደጋ ላይ አንተን መጣል አልፈልግም ብሎ ሁለታችንንም ወደ መንገድ ያስገባናል። አልሀቡ ወደ ሳውዲ በባህር ማለት ነው። ሚስቴ ናት፣ የሰማንያ ሚስቴ ናት፣ ተጋብተን ተፈራር በላል ወደ አንድ መተን ወደ እኔ ጠቅለሌ ወደ አንድ መተን። ከዛ በኋላ ነው ሁሉም ነገር ነው። ከዛም በኋላ ልጅቱ ወደ ባህር ከተሻገርን በኋላ ሁሉም ነገር ጥሩ አልመጣልንም። ሀቡ ነብሰ ጡር ስለነበረች በጣም ታመመችብኝ፣ ተንገላታች። ጓደኞች ነበሩኝ ጥለውኝ ሄዱ። እኛ ግን መሄድ አልቻልንም ነበር። እሷ እየታመመች ነበረ። ገብተቻል በዛን ሰዓት በመንገድ በጣም ተሰቃየን። እኔም እሷም በዛ ምክንያት ደግሞ ሰዎች እሷን ፈላጊ ምንም ስለነበረ እየተጣልቼ ሁሉ ተደብድቤያለሁ። እኔ ብር ከዚህ ሁሉ እያስላኩኝ ማለት እሷ ሴት እርጉዝ ሆና እንኳን በሌላ ነገር የሚፈልጓት ወንዶች ጋር ትጣላ ነበር። አንተ አዎ ተደብድቤ፣ ወላ ስድስት ሆነው መጥተው የነበረ ወርከ ምናም ታኝቻለሁ። እግሬ ታልቶ ናቸው። ሌላ ዜጋ ኢትዮጵያዊ ናቸው። እግሬ በፈራድ የሚባል ምሳር አለ በምሳር መጥተውኝ ወላይ ተኝቻለሁኝ ወር ከምናምን መሄድ አልችልም ነበር እዛ ተቀምጬ ራሱ ሰፖርት የሚያደርገኝ ወንድሜ ነው ከዛ ስድስት ወር ነው የመን እኔ እሷን ጥዬ አልሄድም ብዬ እየደከመችብኝ ኮዷም ስለገፋ ስድስት ወር የመን እሷን ብዬ የሚያገኘኝ ሰው ሁሉ ለምን ራስህን አታድንም አንተ በበረሃ እየተሰቃየህ ሁለታችሁም እየታያችሁ ከምትሞቱ ስንት ስንት ወሩ ናቸዋል አንተም ሰውነት አለቀ፣ እንደዚህ እንደዚህ ብለህ በዛ ላይ ከጎንህ ጓደኛ የለህም ምን የለህም ለምን ጥላህት አትሄድም ብለውኝ፣ እንኳን እኔ ጥያት ለመሄድ ፍላጎት የለኝም ነበረ። በጣም ስለምወዳት እኔ እሷን ጥየ መሄድ አልፈለኩም ነበረ። እሷ የሆነችው ሆናለሁ ብዬ እንኳን ሌላ ይቅርና ስንት ነገር ጥይት እየተኮሰ ወረበል ከአባ አብሬያት ከላ ላይ ታኝቼ ፍንጣሪ ደረቴን ድንጋ ማለት ነው፣ ወላይ ድንጋ ደረቴን መቶኛል። ወላሂ እኔ እምታይ ብዬ ግን ያን ሁላ ነገር ሆኝ የስድስት ወር ታግሼ መንገር ላይ አምስት ድንበር ላይ አምስት የተመልሰን በስድስተኛው ነው ይዣት። ግን በዚህ ሰዓት እኔ ልክ ሳኡዲ በገባች ያ ሁሉ ነገር አልፎ ሳኡዲ ገባን። አልሐምዱሊላሂ ረቢል ዓለሚን። ሀያ አንድ ሺ ሪያል ፈጅተን የገባነው እየታከሙ ስንታ ወንድሜን የከፈለልን ሰፖርት ያደረገን ወንድሜ ነው። ከዚም በኋላ ይህን ሁላ ገንዘብ አፍሰን ገብተን አልሐምዱሊላሂ ረቢል ዓለሚን ስንታመን ብር ልኩ ወላሂ በቢጣቃ ሳይቀር በምን ሳይቀር እያሳከበ እዛ ደረስ ገብቶሻል። ልክ ሳውዲ በገባ በአንድ ወር ውስጥ ነው የወለደችው። ሀቡ ወላሂ አልሐምዱሊላሂ ረቢል ዓለሚን ቤቷ ዶክተር አስመጥቶላት እኔም ወደው ወደ ገጠር ወጣ መስራት ስላለብኝ እሱ ገንዘቡን ሁሉ እኛ ላይ ያፈሰው ስለጨረሰ ገንዘብ የለውም ነበረ። ገጠር ወጣሁ። እንግዲህ ኔ ማለት ነው ገጠር የወጣሁት ምንድን ነው? እሷን ማረስ፣ ግመል ጥበቃ፣ ፍየል እረኝነት አገኘው። ፍየል እረኝነት ወላ የሁለት ሰው ስራ ስሰራ ነበር። ቋንቋም አልችልም። ሲያንከለክሉኝ ሰውዬ የስልክ ሁላ ሰብረውብኛል። ምንም ነገር ስለማላቅ ጂፕሴም ምናምን ሲለኝ ማሰሪያ በነዚህ ሀገር እኔ አላውቅም ጂፕሴም ጂፕሴም ምናምን ሲለኝ እኔ ደግሞ የኔ ሴም ካርድ ምናምን ስልክ ምናምን ሲለኝ መስሎኝ ስልኬ ሰወጣ ለወራ መስለታ ለሱ ደግሞ ስልኬ ሁላ ሰብሮብኝ ስንት ነገር ሆኜ እሷን አረስኳት ወላሂ ከማንም ከምንም በላይ ያው ልጅቷ ወደ እኔ ጠቅላላ ስለመጣች ብዙ ጋ አንድም ዘመድ የላትም የምታውቀው ሰው የላትም አቡ የኔ የምትለው ሰው የላትም እሷ እኔ እንጂ ያለኝ እሷ የላት እኔ ያ ያክስተ ልጅ አጎት ልጅ ምናምን አለኝ፣ ወንድሜም አለ። ሰርተን ልንከፍል ነው ያመጣን እዚህ ያው መልሳለን እንሻላ ብለን፣ ከዛ በኋላ ልጅቱ ሰባት ወር ቁጭ አድርጎ ያረሳት። ወላ ሳውዲ አረቢያ ላይ ወልደው በአርባ ቀናቸው ስራ ይገባሉ። ሀቡ አቃለው ልጅ ይዘው ሁላ የሚገባሉ መዳም ቤት አዎ በዛ ሰዓት ግን ልጄ በመንገድ ተጎድቶ ስለነበር እሷም ተጎድታ ስለነበር ሰባት ወር ነው ቁጭ አድርጎ ወንድም የሚያረሳት ሰባት ወር አስበሽዋል ማንም ይሄን አያረግም ወረበል ካባ አምስት ሳንቲም በዚህን ሰዓት የገዛ ቤተሰቦቿ እራሱ አይሰጧት ከዛም በኋላ ይሄ ልጅ ተወለደ አልሐምዱሊላህ ደህና ነው አሁን ትንሽ ያው እንትን ቢልም ቢያመውም እሷንም አረስኳት እኔም ያው ሰባት ወር ከሆነ በኋላ ስራ አስገባዋትኝ። ስራ ገባች። አልተመቻትም ነበር ልጅ እዛ ለመስራት መልሳ ወጣች። በአጋጣሚ ሆኖ እንገናኛለን ብዬ እኔም ልጅን ለማየትና ወደ አገር ለመላክ እንገናኛለን ብዬ ወደ በፊት ከጅዳ ርቄ ነበር የሄድኩት የአንድ ቀን መንገድ ለመስራት ብዬ ወደ ጅዳ ቀረብ ብዬ መጣሁ። አላህላለሆኖ እኔም ተያዝኩ። ገብተሻል ነገሮች አዎ ተያዝኩኝና እስር ቤት በስንት ወርቅ ተያዝክ? ኦልሞስት ስምንት ወር ከዛ በላይ ሆኖኛል። ቶሎ ተያዝክ ግን፣ እየሰራሁ እኔ ለእሷ ነበር ሰፖርት ሳረጋት የነበረው ለእሷ ነው እንጂ ወረብል ከአባ ሀቡ አምስት መቶ ሪያል ምን፣ እንዴት እንዲሆነ ሽታውን እንኳን አላቀውም። ሰዎች ወር ሀውሉልኝ ነው ምላቸው፣ ወላይ ሀውሉልኝ እንደዚህ። ሰባት መቶ ወር ምናምን ታወጣለይ በወር ልአንተ ልጅ ሰባት አንተ ፍየል አንተ ፍየል እየጠበቅ ለሷ ገቢ ክን እንዳለ ለሷ ነበር የምታስገባው። ቴቭ ቴንክ ዩ አዎ፣ ለሷ ለሷ ነበረ ገቢውን የምሰጣት። ወላሂ አንድ ብር ሸበካ እንኳን አዝኖ አብሮ በመንገድ የመጣልኝ ባህርተኛ ሳይቀር ይሞላልኛል፣ ስለሚያቅ ስትሬን ስለሚያቅ እኔ ለራሴ አንድ የምጠቀመው ነገር የለኝ ወላ ለአዚም በኦሞ እየታጠ የምታገኘው ደሞዝ ስንት ነበረ? ሺህ ሶስት መቶ ብር ነበረ ሀቡ ሶስት መቶ ሶስት መቶ ሪያሉን ቀጥታ በየወሩ ለሚስትህ ለእሷ ነበር። እሱም ደግሞ ለእሷ ነው የሚለው። አዛው እሱ ጋር ስለሆነ ያለችው ችግር የለውም ብለን እንትን እያልኩ ነበረ። ገብተሻል? ከዛም በኋላ እኔም አንድ ብርሳሊት እስር ቤት ገባሁኝ። ነገሮች ሁሉ የተቀየሩት እስር ቤት ስገባ ነበር። ገብተሻል? አንዳንድ ወንድሜን ያው የሚጣሉ ሰዎች አሉና እሱን በልጅቱ የዋና ምንም ነገር የምታውቀው ታሪክ የላትም። ሰው የሚነግራትን ትሰማለች። በጣም የሰው ወሬ ትሰማለች። እኔ ወንድሞ እንደዚህ እንደዚህ ነው እስከ እሱ እዳ ነው የሚያስከፍልሽ፣ ስለዚህ ጥፊ ከሱ ይሏታል። ወንድምዬ ኦኬ። ገብተሻል? አንተ እስር ቤት ከገባክ በኋላ ሰዎች ጥፊ እዳውን እንዳያስከፍሉሽ ይላታል አዎ እስከ እሱ ድያ ነው የሚያስከፍሉሽ፣ ጥፊ ይሏታል። የአንቺን ብቻ ሳይሆን ባልሽም አብሮሽ የመጣበትን ዕዳ ነው የሚያስከፍሉሽ፣ ስለዚህ ጥፊ ብለው ይመክሯታል፣ ይመክሯታል። አዎ እኔ ደግሞ በዛን ሰዓት እሷ ሥራ ላይ አልነበረችም። ወላሂ ልጅ እዛ ሁለት ሺህ አምስት መቶ ብር ሥራ አስገባኋት። እኔ ልጅ እዛ ሁለት ሺህ አምስት መቶ ብር በዛን ሰዓት ሥራ አስገባኋት። ልጃችንን ልንልክ ተነጋገርና፣ እሷ በጎን እየጨረሰች ነው ለካ፣ ምሳ ጋር እየተጀናጀነች ነው ልጠፋ ከሌላ ሰው ጋር እየተጀናጀነች ነው። ነገር የፍቅር ሰው ከወንድ ጋር ተጀናጅና ሊያወርዳት፣ አዎ ሌላ ቦታ ሊያወርዳት። ገና ያ የሰባቱ ማማሶና ወላሂ ለአዚም ሀቡ፣ ልጇን ልካ እሱ ጋር ለመሄድ ልጅ እንደሌላት እየዋሸ ትጀነጅነዋለች። ሀቡ ማስረጃ አለት፣ ወላሂ ማስረጃ አለ። ራሷ ልጅቷን እሰጥሻለሁ፣ ጠይቂያት። እማታምንበት አንድ ምክንያት የላትም። ከሰው እስከ እንትን ድረስ እኔ ማስረጃ ስጥሻለሁ ገዛ በተሰባ ላንተች እኔ ማስረጃ ስጥሻለሁ ሀቡ ከዛም በኋላ ትጀናጀናለች እኔ ሰው ሲነግረኝ አላመንኩም ነበር መጀመሪያ እኔ በጣም ነው የምንዋድደው ለእኔ ብላ ብዙ ነገር እንደሆነችልኝ አውቃለሁ ግን እኔ አልሐምዱላህ ረቢ ለዓለሚን የምለው እኔ ለሰው የደስታም ለደስታ እንጂ የእንባቸው ምክንያት መሆን አልፈልግም። ሀቡ ቀድሜ እኔ እሷ ማስቀየም አልፈለግኩም። አልተነገርኳትም እንደዚህ እንደዚህ ከሆነ እንኳን እንድትነግሪኝ ሀሳብሽ መቀየር ከፈለግሽና ሰልችተች ከሆነ ላላብለሽ ክብሬንም እንዳታሳጭ ምንም ዳ እንድትነግሪኝ ያለውን ነገር እስር ቤት እያለሁ ወሬው ደርሶኛል እኔ ውሸት ነው ብዬ ሰው ሊያጣላን መጥቶ ነው ብዬ ነው እንጂ ወሬው ደረሰኝ። እስር ቤት ሆነህ ወሬው ደረሰክ ሚስትክ ከሌላ ሰው ጋር እየተጀናጀነች እንደሆነና ልጇን ኢትዮጵያ ልካ ልጅ የለኝም እንዳለችው ልጇን ኢትዮጵያ ልትልክና ልትጠፋ እንደሆነ ከሷ ካስቀመጥካት ከወንድም ልትጠፋ እንደሆነ ሰዎች መጥተው ነገሩ፣ ወይ በስልክ ነገሩ። ከዛ እኔ በስልክ ነገሩ፣ ሊያጣሉኝ ነው ብዬ ያችኛዋ ልጅ እንደዛ ብላ የምነግረ ልጅ ነገረኛ ስለሆነች ያው ልታጣላኝ ነው ብዬ ዝም አልኩኝ። አቡ ብዙ ነገር አልፈናል፣ ይህን ነገር ታደርጋለህ ብዬ አላስብም። ከዛም እኔ የሚያሳዝነኝ ምን እንደሆነ ታውቂያለሽ እኔ እንኳን ምርጫ ሰጣት እሷ ያን ነገር ማድረግ አቅቷታል ወረበል እኔ ቢያስ እኔን የማፈልገኝ ከሆነና እኔን ሰልችታ ከሆነ የወንድሜን ብር ከፍላ በሰላም መለየት እንደምንችል ሁላ እነግራታለሁ ምክንያቱም ያንቺ ደስታ የሚያስደስተኛል ለመላት በጣም ነው የምወድህ ብላ ነው የምታለቅ ሰው እወድሃለሁ ነው የምትለኝ እሷ አፈቅራለው ነው የምትለው እንዴት እንደት ትለኛለ? ለአንተ ብዬ ከሀገር ወጥቼ እንዴት እንደት ትለኛለህ ነው የምትለኝ። እሺ እና ታዲያ አሁን አንተ ብትገባ ማመጣህ አለው ትልህ ነበር እስር ቤት ውስጥ ሆነክ ወላ ላዚም እንደዛ ነበር የምትለኝ። ልክ ልጁ ኢትዮጵያ እንደገባ እኔም ልክ ኢትዮጵያ እግሬ እርግጥ እንዳለ አህመድ ኢትዮጵያ ገባ ስትባል እሷ ጠፍታሪ አድገባች ሌላው እንዲያወረዳት ልክ ኢትዮጵያ እንደዛሬ ገብቼ እንደነገሥቱ አጠፋች። ምንድን ነው ያልኩት እኔ እኔ ንማፈልጊን ከሆነ አሁንም ስልኳን በየትኛውን ቦታ ፈልግ ያገኘው በወልካኛ ላይ ስልክ ቀይራ ምናምን እስከ ልጁ ድረስ አገኘኋቸው። ልጁ ምንም ነገር ልጅ እንደሌላት ምናምን ነበር የሰማው በሰዓቱ ተጣሉ። የተወሰነ ምናምን ወዲያው ተስማሙ በምን እንደተስማሙ አላቅም፣ ግን እኔ ስነግራት እሺ ቢያንስ የወንድሜን ገንዘብ ስችና ወንድሜ ጋር አስታርቅኝ። እኔ ወንድሜ ጋር እንደዚህ እንደዚህ ሁኜ ተጣልቻለሁኝ። ወላሂ ሀቡ ማንም በተሰባ አላቀረበኝም። ኢትዮጵያ ሰድ የወንድሙን ገንዘብ አጠፋ። ይሄ ልጅ እኮ እንደዚህ እንደዚህ ነው። ሚስቱ ጋር ተመሰጣጥሩ የሰው ገንዘብ በላ። ሀቡ ወላ የምን ብዬ እንደምነግርሽ አላቅም። አንድ ልጅ ናጥቼ ወስዳ ቤ ነበረ ገብቶሻል ሁለተኛ ደግሞ የወንድሙን ገንዘብ እንደዚህ አድርጎ አስጠፍተው ተመካክሮ ነው ያስጠፋት። በጎን ብር እየተቀበለ ነው ብለው ወንድሜ ጋር ሳይቀራጣሉ ከሁሉም ነገር አፈርኩኝ። አዎ በጣም ያሳዝናል። እውነት ከሆነ ያወራኸው ነገር ሁሉ እውነት ከሆነ እጅግ በጣም ያሳዝናል። እንደዚህ ማድረግ ሰው ላይ ግን፣ ከእሷ እንስማና ደግሞ እኛ እውነቱን እንወቅ ሀቡ ምንም ልጅቱን ብጠይቂያት፣ አሁን ባልሆነ ነገር ተይዛለች ልጅቱ። እኔ አመት ከምናምን ወረበልካ በማላውቀው ሀገር የሰው ፊት ያለማየት የዘመድ ፊት ያለማየት ስትዞር ነበር ሀቡ። እኮ ታዲያኛ፣ እኮ ልናግዝህ ልንረዳህ የምንችለው እኮ ከእሷ ሰምተን ነው። ከጎንክ ልንቆም የምንችለው ሀቁን ከእሷ ሰምተን ነው እንጂ፣ እሷ እስር ቤት ናት። ሰው ከእሷ መስማት የማንችል ከሆነ ከአንተ ብቻ ሰምተን ምን እንበል? ከአንድ እስር ቤት አርለችም እኔ አልኮች ባልሆነ ነገር ልጅቷ ተይዛለች። አሁን ያለችበት ልጅ አሁን አብሯት ያለው ልጅ እያስፈራራት ነው። አሁን ገንዘቡን እንሰጣለሁ ብላ ወላሂ ምላ ምላ ተገዝታ መታ ነበረ። ስንት ጊዜ መታለች፣ ግን ልጁ በፈቶ እያስፈራራት ስለሆነ ልጅቱ ምንም ነገር ማድረግ አልቻለችም። ወይንም ደግሞ መፈልም ላፈልግ ይችላል። ወንድሜ እሷ እዚህ ጋ ቀርባ ከእሷ ካልሰማን ምንም ልናደርግልህ አንችልም። አስቀድሜም ነገር እሷን አገናኝሻለሁ ታናግሪያታለሽ፣ ብለኸኛል። እሷን እስካላናገርኳ ድረስ መታ ከእሷ እስካልሰማን ድረስ ለአንተ አስተያየት እንኳን መስጠት አንችልም። ከሁለተኛው ወገን ሳን እሺ፣ አሁን በምን ላገናኝሽ? ጠይብ፣ እንዴት በምን ላገናኝ? ምድር ላይ አይደል እንደ ያለችው። ስልክ የላትም የኔ ስልክ ብሎ ካርገ የኔን አላረገችውም። እኔን አታውቀኝም። ለእኔ ትሰጠኛለህ ቁጥሯን፣ እኔ ያናግራታለሁ፣ አመጣታለሁ እዚህ ጋ ከዛ ውጭ እውነት ነው ቁጥሯ አንተን ብቻ አይደለም፣ አንዲትም ሴት ያንን ልንገርክ ወንድም ጋር መጣ ተበደልኩ ስትለኝ አዳምጣታለሁ። ከዛ የበደለሽ አካል እዚህ ጋር ይምጣና ከሱም ልስማታለሁ እንጂ ከአንድ ወገን ብቻ ሰምቼ አልፈርድም። ይህንን አድርጋብህ ከሆነ ደግሞ በጣም በጣም አስነዋሪ ነው። ወንድሜ ላይ ማንም ሰው እንዲ እንዲያደርግ አልፈልግም። ወንድ ልጅ አለኝ። ወንድ ልጅ ላይ የትኛውም ሴት እንደዚህ እንድታደርግ አልፈልግም። የነገርከን ነገር ሁሉ ትክክል ከሆነ እሷም መጣ፣ ይሄ በጣም ነውር ነው። ያደረገችብክ ነገር እውነት ከሆነ ይህንን ነገር ከራሷ ድምፅ ስሰሚ፣ ኔ ምንም ነገር እንዳላደርግ ታውቂያለሽ። ችግር የለብኝም፣ ግን አሁን ስልክ ብቻ ለአንቺ እንድትመልስልሽ ነው እንጂ። አንድ ነገር ደግሞ የምለው ልጃችን ያኔ ታማሚ ነው፣ ያመዋል ምን ሆነ አሁን ሶስት አመት ሶስት አመት ከምናምን አልፎታል። ያው የእንክብካቤ ጥረትና እንግልት ነው፣ ቫይታሚን እንዲ ጥረት አለበት፣ ሳሳክመው ነበር እና በፊት እሷ ቤተሰብ ጋር ነበር እና የሆነ ሰዓት ታሞ ልጁን ያው እንክብካቤ ጥረት ሲኖርበት እኔ ምንም ገንዘብ የለኝም፣ ከቤተሰብ እርቅ ያለው ብይሻሉ ሐቡ ያለሁት ወላሂ ዘመድ የሌለበት ቦታ ነበር። ከዛ ልጁ መታከም ስላለበት አህመድ፣ እንደዚህ እንደዚህ ነው በልጁ አታስጭቅጭቀኝ፣ እንደዚህ እንደዚህ ነው እና መታከም አለበት፣ ገንዘቡን መከፍላለሁ ብላኝ ለልጁ መታከሚያ መቶ ሰላሳ ሺ ብር ገባልኝ። ማን አስገባልክ? እሷ አስገባችልኝ። የመጀመሪያ ጊዜ ሌላ ወንድ ጋር ሄዳም ታወራታለህ ማለት ነው፣ ወሬ። ሌላ ወንድ ወስዷት ስትል አንተ ታወራታለህ፣ ከእሷ ጋር ታወራለህ ማለት ነው። መልስልህ ትለኛለች፣ ገንዘቡ መልሽ፣ ወንድምህ ጋር አስታርቀህ ትለኛለች። እኔ ደግሞ ሁኔቷን ስለሚመስለኝ ወረብል እኔ አንቺ ጋር ለመግባብ ቆየው ካሰብ ግን ራሴ በቃ ሚዲያ ላይ አሳልፍ ያለመስጠት ብዙ ጥረት አርጌ ያለው ራሴ ጋር ብዙ ተጣልቻለሁ፣ ሀቡ ወላሂ እዚህ ጋር ብዙ የሚያውቅ ሰው አለ። አሁን ከታ የሚሰማ በጣም ወላሂ ስለኔ የሚያውቅ ከቶም አብሮኝ የመጣ ሁላ አብሮኝ የመጣ ብዙ ነገር ያደረገልን ሰዋል። ወላ ግን አሁን ያንን ነገር ምንትላለች ልጅቷ፣ እኔ ልጁ እያስፈራራት እንደሆነና ምንም ነገር መፈለማችን ነው የምትናገረው። እስካሁን እኔ ለራሱ አንድ ብር የለኝም ወደ ራሱ ብር ነው እንደዚህ እንደዚህ ያለሚወስድብኝ ምንም ነገር አልቻልኩም ነው እምትለው። እኛ አንተ ለአንተ አስተያየት መስጠት የምንችለው አንተ ከአንተ ጎን መቆም አንተም ማገዝ የምንችለው እሷ መታ ከእሷ ከሰማን በኋላ ነው። ከአንድ ወገን ሰምተን ምንም አስተያየት እንኳን መስጠት አንችልም። ለምን አናቅም? እሺ ልጅቱን አሁን መቼ ነው የምንጠይቃት? አቡ አሁን ቁጥሩ አንስጠኛ። እኔ ቁጥር ያንተን ውስድ ነው፣ በዋትሳፕ ትሰጠኛለህ። ቆይ ሞዴሬተሪን አስገባልሃለሁ። ስልኬ ስላላት ለእሷ ስልክ ቁጥርን ትልካለህ፣ እሷ ወደ እኔ ስልኩን ትልካለች። እኔ ዋትሳፕ ላይ ሀቢባ ነኝ። ስልክ ስልኳን ትሰጠኛለች። እኔ ዋትሳፕ ላይ ቮይስ አድርግላታለሁ። ምን አድርጌ ቲክቶክ ፕሮፋይሏን ትልክልኛል። ዋትሳፕ ላይ ትመጣና እናደምጣለ። ከእሷ ሳንሰማ ለአንተ ተጎንክ ልንቆም አይደለም አስቴ